ሰላም ጤና ይስጥልኝ፣ ውድ ዩቲዩብ ቻናል ቤተሰቦች። ዛሬ በዩቲዩብ ቻናላችን እንዲሚሞታል እንደሚያስብሉ በሚያስገርም ሁኔታ ስለሞቱ ሰዎች አብረን እናያለን። እስከ ቪዲዮ ፍጻሜ አብራችን ቆዩ። ወደ ቪዲዮ ከማለፋችን በፊት ቪዲዮ እንደምትወዱት እርግጠኛ ስለሆንኩ ላይክ አርጋችሁ ወደ ቪዲዮ እናምራም። አንደኛም ማስቲካም። አንድ ሰው ማስቲካ እያኘከ ሞተ ብላችሁ በመጀመሪያ የምታስቡት አንቆት እንደሞተ ሊሆን ይችላል። ለዚህ ዩክሬናዊ ዜጋ ግን የሆነው ከዚህ የተለየ ነው። በዩክሬን ዋና ከተማ ኪየቭ የሚኖረው ቴክኒክ ትምህርት ቤት ተማሪ የሆነ ስሙ ያልተጠቀሰው የአምስት ዓመቱ ተማሪ ማስቲካ በሚያኝክበት ሰዓት ከሌሎች ሰዎች ለየት ያለ ባህሪ ያለው ሰው ነው። ማስቲካ ሲያኝክ ማስቲካውን በሲትሪክ አሲድ በብዛት ከብርቱካንና ሎሚ በተፈጥሮ የሚገኝ አሲድን በመጠቀም ይነክረዋል። ሲትሪክ አሲድ ለሰው ልጅ ጤና ችግር የሌለው ቢሆንም በፋብሪካ የሚሰራው በብዛት መወሰድ የለበትም። ይሄ ልጅ ግን ሲያደርግ የነበረው ይህን ነው። ይህን ለጤና ጠንቅ የሆነ ጉዳይ ቢያደርግም ግን የሞተው በዚህ አይደለም። የኬሚካል ተማሪ የሆነው ይህ ልጅ በቤት ውስጥ ብዙ ሙከራዎችን ያደረግ ነበር። ለሙከራ ከሚጠቀምባቸው አንዱ ኬሚካል ከቴኒቲ በአራት እጥፍ የሚልቅ የመፈንዳት አቅም ያለው ሲሆን ከሲትሪክ አሲድ ጋር ተመሳሳይ የሆነ ቀለም ስላላቸው በስህተት በስህተት ማስቲኮን በእሱ ለውሶ ሲያኝ ከሆነው አፉፈንዱት የሞተው። ሁለተኛም በራሪ ላም። እንደ አውሮፓውያን አቆጣጠር በ2023 ዓመተ ምህረት በህንድ ከተማ አልዋራሽታን አለምን ጉድ ያስባለ ዜናን የህንዱ ተወዳጅ ጋዜጣ ታይምስ ነው ይዞ ወጣም። ሰውየው በበራሪ ላም ተገደለ በሚል አርስት ይዞ የወጣው ዜና ነው ዓለምን ጉድ ያስባለው። ነገሩ እንዴት መሰላችሁ? የቀድሞ ባቡር ድርጅት ሰራተኛ የሆነ ሰው በባቡር ሀዲድ ላይ ሽንቱን እየሸና ያለ ሞተ። የሞቱን ምክንያት በእርግጠኝነት ባቡር ገጭቶት ነው ብላችሁ ልታስቡ ትችላላችሁ። ነገር ግን የሆነ እሱ አይደለም። ሰው የሞተው በበራሪ ላም ነው። ምን ተፈጠረ መሰላችሁ? አንዲት ላም ባቡር መንገድ ላይ ስታቋርጥ ባቡር ገጫትናም አየር ላይ ትንሳፋለች። የዛኔ ነው መንገድ ላይ እየሸና ያለው ሰው ላይ አርፋ ህይወት ያለፈው። ሶስተኛም ውበትና ጀልባ። ይሄ በሶስተኝነት ያቀረብኩላችሁ ቪዲዮ ስልክና ሶሻል ሚዲያ ላይ የሚያበዘው ጓደኛችሁ ላኩለት። እንደ አውሮፓውያን አቆጣጠር በ2004 ዓ.ም ወደ ብራዚል ለመዝናናት አብረው ከሄዱ ስድስት ጓደኛዎች መሃል ሁለቱ በአጋጠማቸው አደጋ ሞተዋል። ይሄ በቀላሉ ሊከላከሉት የሚችሉት አደጋ የደረሰባቸው በሚያስገርም ሁኔታ የውሃ ላይ መንሳፈፊያ አንለብስም በማለታቸው ነው። ከጅምሩ ጀልባ ሲሳፈሩ ጀልባ የምትችለው የሰው መጠን አምስት ብቻ እንደሆነ እያወቁ በእንዝላልነት ስድስቱ ነው ከገቡ በኋላ ሁለት ሟቾች ዋና ባይችልም ምናነሰው ሰልፊ አያምርም በማለት የውሃ ላይ መንሳፊያ ሳይለብሱ ይቀራሉ። ይህን ነው ጀልባዋ ባላንስ አጥታ በመገልበጥ ውኃ ላይ የውሃ መንሳፊ ያለበሱትን ሁለት ሴቶች ህይወታቸውን የቀጠፈችው። አራተኛም ምናባዊ ሞት ቨርቹዋል ሪያሊቲ። ይሄ ዘመን አመጣሽ የሆነ ቃልን ሁላችንም እስካሁን ሰምተነዋል። ዛሬ በዚህ ምክንያት ስለሞተች ልጅ እንገራችሁ። ቨርቹዋል ሪያሊቲ ወይም ምናባዊ ዓለም ውስጥ ይህን በምስሉ የምታዩትን መሳሪያ ለብሳ የገባችሁ ይህቺ ምስኪን ልጅ ያጋጠሟት አደጋ ከምናባዊ ዓለም ሳትወጣ ህይወቷን የቀጠፈ ነው። ምናባዊ ዓለም የሚያሳየው መነጸር አድርጋ የተንቀሳቀሰች ባለበት ሰዓት ነው ያላያቸውን የኤሌክትሪክ በእጇ ነግታ በቅድሚያ እሷ በኋላ ቤቱን ነዶ የሞተችው። አምስተኛም የጎማ ሞት። ይህና ጨዋታ በእርግጠኝነት ከልጅነታችሁ ጀምራችሁ ታውቁታላችሁ። በጎማ ውስጥ ገብቶ መሽከርከር እና የሚፈለገው ቦታ መድረስ መድረስ ይሄ አዝናኝ የሆነ ጨዋታ ግን ለዚህ ሰውዬ ሞት ምክንያት ነው የሆነው። ያው የቀበጡለት አደል የሚባለው ይህን አስከፊ አደጋ እንዴት ተፈጠረ መሰላችሁ? ሰውየው በጎማ ውስጥ ገብቶ በሰባንግል ከተንገደደ መሬት ተንሸራቶ ወደ መሬት በመውረድ ውሃ ውስጥ ገብቶ ከጎማ ለመውጣት አስቦ የነበረ ሲሆን ውሃ ውስጥ ከገባ በኋላ መውጣት ስላልቻለ ሰጥሞ ሞቷል። የዛሬ ቪዲዮ ይዝ ለጨረስኩ አብራችሁ ስለቆያችሁ አመሰግናለሁ።